ንጉስ ከባድ ድብደባ ደረሰበት። በዴቭ ና ባርኮቴ በጣም አርገው ደበደቡት። ነገር ግን ፍቅር ደግሞ እንግዲህ ከታገተችበት ወደ ሌላ ቦታ ዳይመንድ ወስዶ ሌላ ቦታ ሸሽጓት ነበር። ነገር ግን ንጉስ በመገኘቱ እንግዲህ አደይ ንጉስ ጋይዛችው ሄዳ ንጉስ ደግሞ ሲያስጨንቁትና ሲደበድቡት ወደ ዳይመንድ ወይም ደግሞ ፍቅር እንታገተችበት ቦታ ይዞ ሲሄድ ፍቅር እንግዲህ ሽንት ልሽና ብላ እንዲፈታት አድርጋ ወደ ውጭ እዙ ወጣ በኋላ አምልጠዋለች። ነገር ግን ታምለጠ እንጂ ዙራ አላመለጠችሁ። በጣም የሮጠችበት ደክማት፣ ቁጭ ያለችበት ነው የያዘት፣ ማኑ ነው ዳይመንድ። በስተ መጨረሻም ዴፍ ደግሞ ንጉስን አዴይ አጠገብ እንዳትቀርብ ብሎ ከአንድ ወስቴ ሲያስፈራራው ሲያስፈራረው፣ ንጉስ ደግሞ ማድረግ የማልችለው ነገራት ተንገረኝ እያለው ነበር። ያ ማለት ከአዴ ፊት መራቅ አልችልም አዴን መነጠል አልፈልግም ወይም አልችልም እያሉ ነበር ማለት ነው። አሰላሙ አሌይኩም ወረመቱላ በረካቱ። ወደ የሚከበራችሁ ድቤ ሰዎች እንዴት ናችሁ? ከኔ ገብድ ሰላም አልሐምድልላ ረቢል አለሚን። አዴ እንግዲህ ተወዳጇ ማለት ነው፣ እንግዲህ የሁሉ ተወዳጅ ማለት ነው። አዴ ብዙ መከራ እያለፈባት ነው፣ ነገር ግን እሷ ትግስቷን ይሳ እንግዲህ ከሕግ ሁሉ ይወጣላት ትገኛለች ማለት ነው ያው ትዕግስት በጣም ትዕግስት አላት አደ ማለት ነገር ግን ምንም ያክል ሰዎች በቅጥፈት በሀይለኝነት በተለያዩ ነገራቶች እኛን ቢያሸንፉን ለጊዜው ትንሽ እኛን መጉዳት የበታችነት ወይም ስሜት ይሰማናል እንጂ መቼም ቢሆን መቼም ሀቅ ተያዝን አይቀርም በምንም መንገድ እንቱ በምንም ኪሳራው እነሱ ናቸው ኪሳራ ላይ የሚወርቁትና፣ እንግዲህ በገንዘብ ሌላው ሌላው ሴራ ቢያቀጣት፣ በገንዘብ እንግዲህ ገንዘቡን እየከፈለች ደሞዟ ለሷ ሰተሰተ ፍቅር እንግዲህ ለዳይመንድ ሰጥታ ነበር። አዴም መጥፎ ለመባል ለማባልና ያልሆነስም ያሰጣቻት ማን ነው ተቢል ለማስወጣት ያደረገችው ሴራ ነበር። እንግዲህ ዳይመንድ እንግዲህ እሷንም አሰቃይቷታል። አግቶ ማለት ነው እንደውም እንግዲህ ምግብ ብዪ እያላት ነበር። ምግብ ገዝቶ መጥቶ ምግብ ብዪ ሲላት አልበላም፣ የእናንተን ልቅቃሚ አልበላም እያለችው እያናነቀች ነበር ማለት ነው። ሲያጎርሳት እንግዲህ አልጎርስም ብላ የግድን ያጓረሳችሁ ከዚያ በኋላ እንግዲህ ሽንትልሽ ና ፍታይ ብላ ከፈታት በኋላ ወደ ውጪ ይዟት ቱ እሽ ዝወርብልይ ታለችው በኋላ እሷ አምልጣለች። ማለት ነው ከዚያ በኋላ እሱ ደቪ ግን አለች እያለ ሲመለከት ትታው ሄዱ። ተከታተላት ግን በስተ መጨረሻ አላመለጠችውም። ደክማት እንግዲህ ቁጭ ስትል ይዟታል ማለት ነው እንግዲህ እዚጋ ለባርኮት በገንዘብ ይወክ ተዘራዝሮ ነበር። ባለፈው ገንዘብ አስልቆት ነበር ማለት ነው። ዳይመንድ ይህ ሁሉ ሴራ እንግዲህ ያደረገችው በማይታወቅ መልኩ ፍቅር ናት ማለት ነው። ምክንያቱም የአዴይን የሁለት ወር ደሞዝ ነበር ለዳይመንድ የሰጠችው ማለት ነው። ለምለምና ደግሞ ሊዲያም እየተጣሉ ነው በኤላ ማለት ነው። ግን ለምለም በጣም ጀግና ጀግና ልጅና ና ማለት ነው። እውነት ለሀቅ ያቆመች እና ጀግና ልጅ ናት። በጣም ደስ የምትል በራሱ የማትደራደር ነው። ለአዴም ራሱ ብዙ ነገር ፍንጭ እየሰጠችን ጠንካራ ሆኒ ዝማትበ የለ ነገራቶች ለምትጠይቀው ነገር መልስሱ ይጨያለቻት ነው ማለት ነው። በጣም ነብር የሆን የጎበዝ ልጅ ናት። ሊዲያ እንግዲህ ከኤላ ጋር እየሄደች እየበጠበጠቻት ነበር። ባርኮትና እንግዲህ ዴቭ አደ የሆነው ፍቅር ሊፈልጉ ሲወጡ አንድ ቤት ነበሩ ሊማቱ ነበር ተኛችበት መታመታች ነበር። ለም ለምን እና እዚምጥለኛ ለይ ብላ ነው እንዴ ከዛ በኋላ እንግዲህ በጣም ነው ያስጠነቀቻት እኔ ሰራትን ምግብ ስደልኝ የለችም እያለ የነበር ልዲያና እነ ካሁን በኋላ እንኳን ለመናገር ቀጥበሽ ብላ እየገፈተረች እያሳመነቻት እና ከዛ ፈርታ ትሄደች ማለት ነው። ለምለም እንግዲህ ቤቱን ጠበቃ ቁጭ አለች። ልሊያም ከኤላ ጋር ሄዳ ኤላ እንግዲ ከን በኋላ እንዳት መጪ ለምለም እየከፋት ናት ጓደኛዬ ፍቅረኛ ናት እና አትምጪ ታሁን በኋላ አንቀራርም እያለ ተስፋ እያስቆረጣት ነበር። እኔስ ለምን ትተወኛለህ እያለች እንግዲህ ከፍታ እሳት አቅፋት አጋጣሚ እንዳለ ለምለም ቤቱን ከፍታ እንግዲህ ስትገባ አይታለች ማለት ነው። ከዛ በኋላ እንግዲህ ለምለምና ኤላ በጣም ከባድ ችግር ውስጥ ነበር የገቡት ለዛውም ደግሞ ተተው ሄዳለች ማለት ነው። ለምለም በጣም ጀግናለች ናት። በርኮት እንግዲህ ንጉሥን እየደበደበ ቤት ይዞ ከመጣ በኋላ አቁን ነገር ነግሯቸዋል ማለት ነው። እንግዲህ በቀደም ያሳግተቻት አዴይን ፍቅር መሆኗ ከደይመንዲ ጋር ተመሳጥሮ ነገር ማረጋቸውና ሁሉም ሴራ የፍቅር መሆኑና አዴይ ምንም ነገር እንዳያሰራች በሐሰት እንደተወነጀለባት እየነገራቸው ነበር ማለት ነው። ንጉስ ከዚያ በኋላ እንግዲህ በጣም ነው ራሱ መቆጣጠር ያቃተው ባርኮት ማለት ነው። ምክንያቱም ምን ያክል እንግዲህ ፍቅር የዚህ ያክል የሸወለቻቸው ነው። ከበርና እኮ ፍቅር ማለት ነው። ለምለም ታልጅነት ነው ስለምታቃን ነው። አንችኮ እኮ ፍቅር እናታቂያትም ራሷ ራሷ አስተናግታ ይሆን እያለች ነበር። ና አሁንም ለሚመጣብሽ ጥያቄ ማሳዘጋጅ እያለች ነበር። አዴን ከቶሷ ተምጣ እንጂ ችግር የለውም እያለች ነበር። አዴ ደግሞ እና ያው ለምለም ስለምታቀብ ጓደኛ ስለሆነች ከትንሽነቷ ያቃሉ ሁሉም የፍቅር ጸባይ ማለት ነው። ከዚያ በኋላ እንግዲህ በጣም ነበር ስሜታው የሆነው ባርጎት በስተመጨረሻ እንግዲህ አተ አደ ያረጋግተዋለች ማለት ነው። ይህንትን ኤላና ደግሞ ለምለም ተለይተዋለ በጣም በሚያሳዝን ሁኔታ ሊዲያ ላይ ያየቻቸው ማለት ነው። ዛ የሄደች እንግዲህ ሊዲያ

ማስቴፕ ዴቭ ሁሉ ነገርና የሚታወቀው አድኮቲን እንግዲህ ፍቅር ትምጣንጂ አንቺ ላይ ያደረገችውን ሁሉ በደል እያንዳንዱ አጋስከፈላት አለው። አዴ ማለት ነው በዚህ ልካት አስገባት እሷ ብቻ ትመለስ ያለኝ አሁንም ለፍቅር እያዘነች ነው። አዴ ማለት ነው እዚህ ማለት እንግዲህ ዴቭ ከንጉስ ጋር ክርክር ውስጥ ገብቶ ንጉስን እያስጨነቀው ነበር። እንግዲህ እየደበደበው ነው ንጉስን ማለት ነው፣ በአደይ የተነሳ ማለት ነው። እላም እንግዲህ ከሌይላ ጋር ተለያይተዋል፣ በጣም በሚያሳዝን ሁኔታ። ቀጣይ እንጠብቃለን። ድቤ ሰዎች ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቤተሰብ ሁኑ።